ስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ጸጋ ደግነትና ፍቅር ምረት ያበዛላችሁ በጎ ሀብት ፍጹም በረከት ከሰማያት ሲወርዱ የእግዚአብሔር ልጅ ኢየሱስ ክርስቶስ በጎ ሀብቱን ፍጹም በረከቱን ይዞ ሲወርድ መስቀል ላይ ተሰቅሎ ወዳ ሲከፍል ታዲያ የተከፈለለት የዳነ ሕዝብ ጸጋዊ በረከቱ ተካፋይ የሆነ ሕዝብ የሆንን የሆናችሁ ብሩካን ሀብተወልድ ስመ ክርስትና የተሰጣችሁ እግዚአብሔር ልጆች እንዴት ቆያችሁ? ሁሉን የሚችል የቅዱሳን አምላክ የእኛም ልጆቻችንም አምላክ ስሞ ለዘላለም የተወደደ የተመሰገነ ይሁን። ቤተሰቦቻችን ሆናችሁ አብራችሁን ስለምትቆዩ ደግሞ በዚህ በታነጻችሁበት ትምህርት ሰዎችን ስለምታመለክቷቸውና እና ንተ እንዲማሩ እንዲታነጹ ስለምታገለግሉ እግዚአብሔር ይባርካችሁ ዘራችሁን ይባርክ። የእግዚአብሔር ቃል ጥሪውን ምን ያህል ስለማክበር የሚናገረውን ሀሳብ ነው መንፈስ ቅዱስ ሊያስተምረን የወደደው ቅዱስ ጳውሎስ ተወዳጆች ወንድሞች ሆይ፣ መጠራታችሁን ተመልከቱ በማለት የተጠራንበት ጥሪ ምን ያህል ከፍ ያለ እንደሆነና በሱ መጠራታችንን በምን ያህል ክብር በጥንቃቄ መያዝ እንደሚገባን በአንደኛ ቆሮንቶስ መልዕክቱ ምዕራፍ አንድ ቁጥር 26 ላይ ይነግረናል። መጠራታችን ከሰማይ ነው። ከተከበረው አባትነት ከመስክ የምበት ከአብ ከወልድ ከመንፈስ ቅዱስ ነው። በልጁ በጌታችን በአምላካችን በመላይታችን በኢየሱስ ክርስቶስ በማመናችን በእሱ በኩል ወደ ሰማይ መግባት ቤተሰብ የመሆን እድል አግኝተናል። ከአባቱና ከመንፈስ ቅዱስ ጋር ከራሱም ጋር ታድርቀን አንድ ልጆች ሆነን ቤተሰብ ሆነን እንድንኖር ፈቃድ እና እድል አግኝተናል ይህን ትልቅ ክብር በጥንቃቄ እንዴት መያዝ እንደሚገባን ዛሬ መንፈስ ቅዱስ ያስተምረናል። ምሳሌ አድርገን ጥሪን ባለማክበር ምሳሌ አድርገን የምናነሳት መጽሐፍ አስቴር ምዕራፍ አንድ ላይ የምትገኘውን የንጉስ አርጤክስስን ሚስት አስጢንን ነው። ንጉስ አርጤክስስ በመቶ ሀያ ስምንት ሀገሮች ላይ የነገሰ በጣም ከፍተኛ ዝና የነበረው ንጉስ ነበር እና መጽሐፉ እንደሚነግረን እስከ ህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ የነገሰ ሰው ነበረና ትልቅ በዓል አደረገ። የግርማዊነቱን ክብር የሚያሳይ 180 ቀን ያክል መበል መጠጥ የሞላበት ግብዣ አደረገ እና በዛም በጣም ትልቅ ድግስ ደግሶ ሰዎች ተደስተው እየበሉ እየጠጡ ንግስቲቱ አስጤንም እንደዚሁ በንጉሱ በአርጤክስ ቤተመንግስት ድግስ ደግሳ፣ በሰባተኛው ቀን ንጉሱ አርጤክስ የወይን ጠጅ ጠጥቶ ደስ ባሉ ጊዜ ንግስቲቱን አስጤንን መልከ መልካም ነበረች እና ውበቷ ለአሕዛብ አለቆች እና ለነገስታት እንዲታይና በእሷ ውበት እንዲከብር ስለወደደ የመንግስቱን ዘውድ ጭና ወደ ቤቱ እንድትመጣ መልእክት ላከባት። ጃንደርቦቹም የተላኩት ሙሃን፣ ባዛን፣ ሃርቦናን፣ ገበታን፣ ዘቶልታን፣ ዚታርን፣ ከርከስን አዘዛቸው። ነገር ግን ንግሥቲቱ አስቴር በጃንደርቦቹ እጅ በላከው በንጉሱ ትእዛዝ ትመጣዘን እምቢ አለች። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ። ሕግና ፍርድን በሚያውቁ ሁሉ ፊት የንጉሱ ወግ እንዲነበረና ንጉሱ የዘመኑን ነገር የሚያውቁትን ጥበኞችን በመንግስቱ ቀዳሚ ሆነው የሚመጡ የንጉስ ባለሟሎችን ሰባቱን የፋርስና የሜዶን መሳፍንትን አርቄሲዮስን፣ ሽታረን፣ አድማታን፣ ተርሸሽን፣ ሜሬስን፣ ማሌትን፣ ምሙካን ባጠገቡ ሳሉ ምን እናርግ ብሎ መከረ። እነሱም የዚህ ሴት እምቢተኝነት በነሱም ላይ ዞሮ እንደሚመጣ ሚስቶቻቸው ንጉስን ያላከበረች ሴት ካዩ ባሎቻቸውን የማያክብሩ እንደሆነ በዚህ ምክንያት ዳግመኛ ወደ ቤተ መንግስት እንዳትመጣ ንግስት መባልም እንዲቀርባት ደብዳቤ ላክ በ127ቱም ሀገሮች በእሷ ፈንታ መልከ መልካም የሆኑ ደናገል ይፈለጉለት ዘንድ ከ127 አገሮች ይመለመሉለት ዘንድ መጽሐፍ አስቴር መራፍ ሁለት ቁጥር ሁለት ላይ አዘዘ። እንግዲህ አስጢን ትልቁን የክብር ጥሪ ነው የጠራት ባሏ በትልቁ ግብዣ ላይ ባሏን አክብራ ዘውዱን ጭና ተቀምጣ ውበቷ እጅግ መልከ መልካም ነበረች እና እንድትታይለት ሞገስ እንድትሆነው አጠገብ እንድትቀመጥ ሲፈልግ፣ እሷ ግን መሻቷን ስሜቷን ብቻ የምትከተል ነበረች። ምናልባት እሷን በቤተ መንግስት ውስጥ ድግስ ስለደገሰች ከጓደኞቿ ጋር ከቤጤዎቿ ጋር መሆን ፈልጋ የሆነ ይመስላል ለነገስታቱ ከመታየት ይልቅ የዋደኞች ደግሞ የምታሳልፈውን ጊዜ መርጣ ሊሆን ይችላል። በጎ ሀሳብና ምክንያት ይኖራት ይሆናል። ወይም ደግሞ ንጉሱንም ንቃ አቃላም ሊሆን ይችላል። በዚያም በዚህም ወደ ንጉሱ ስላልመጣች ግን ተፈርዶባታል። ይሄ እንግዲህ ታሪክ ለእግዚአብሔር መንግስት ትልቅ ምሳሌ የሆነ ታሪክ ነው። አስጢን መቶ ሀያ ሰባት ሀገሮች ላይ ያሉ ሴቶች ሊወዳድሯት የሚችሉ ናት ሞኝ ናት። በጣም ሞኝ ናት። የያዘችው የተቀመጠችበትን ወንበር ከመቶ ሃያ ሰባት ሀገሮች በላይ ባሉ ሀገሮች ውስጥ የሚገኙ ቆዳጊቶች ሊይዙት እንደሚፈልጉ ዘንግታለች፣ ረስታለች። አስጢን ነገን ማታይ ሰነፍ ሴት ነበረች። አስጢን የዛሬውን የራሷን ምክንያት ብቻ የምታዳምጥ ነበረች። ጉዳዩ ብቻ ግድ የሚላት ሴት ነበረች አስጢን። ዛሬ ለእግዚአብሔር ጥሪ ግዴለሽ ለሆኑ ምዕመናን ምሳሌ ነች። አርጤክስስ በአንድ ዘመን ኖሮ በአንድ ዘመን የጠፋ በራሪ ኮከብ ነበር። ምድራችን ላይ ደምቆ የነበረ አረፍተ ዘመን ዕድሜ ሞት የወሰደው ንጉስ ነበር። እሱ እንኳን በሀገሩ በቤተመንግስቱ በመኳንንቶቹ ፊት ያልተከበረ መሆኑ በተሰማው ጊዜ ሚስቱን ዳግመኛ እንዳትመጣ ፈርዶባታል። እሱ እንኳን ቃሉን ያላከበሩትን በብዙ ቅጣት ቀጥቷቸዋል። ሰማይና ምድር ነው የሰራ እግዚአብሔር ልጆቹን ወደ ሱ ጠርቷል። ልጁን ወደ ዓለም ልኮ ገበሬዎቹ ባሮቹን እየገደሉ እስራኤል ገበሬዎች ነቢያትን እየገደሉ ወደሱ የተላኩትን እየወገሩ በድንጋይ ቢያጠፉም ልጄን ያፍሩታል ብሎ ልጁን ልኮ ዓለምን ወደ ዘላለም ህይወት ጠርቷል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች፣ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም ደግሞ አሳርፋችኋለሁ በማለት መምጣትን እንድንመጣ ጥሪን የአባቱን ጥሪ፣ የመንፈስ ቅዱስን ደግሞ የራሱን በጎ ፈቃዱን ጥሪውን ለሰው ሰጥቷል። ግን ይህን ጥሪ የሚቀበሉ ሰዎች በጣም ጥቂት መሆናቸውን ያሳያል። የተጠሩ ብዙዎች ናቸው ግን የተመረጡ ጥቂቶች ናቸው የሚለው ቃል ከጠሪዎቹ ውስጥ ጥሪ አክባሪዎች፣ ዋጋ ሰጪዎች፣ አክሊላቸውን ደፍተው ልብሰ መንግሥታቸውን ለብሰው በንጉሱ ፊት የሚመጡ ምዕመናን በጣም ጥቂት መሆናቸውን ያሳያል። አያችሁ፣ ሴትየዋ ብጃማ ልብሳ የምትመጣው በፊቱ የክብር ልብስ ለብሳ መምጣት የሚገባት ልብሰ መንግሥትን ለብሳ ነው። የእግዚአብሔር ልጆችም ወደ ግርማዊነቱ ሲጠሩ አክሊል ደፍተው ካባ ለብሰው ሥጋው ደግሞ ተቀብለው ንስሐ ገብተው አዳኝ በሆነ በሕያው እግዚአብሔር ልጅ እሱም እግዚአብሔር በሆነ በኢየሱስ ክርስቶስ አዳኝነት አምነው የደሙ ማህተም በግንባራቸው ታትሞ የክብር አክሊል ደፍተው እንዲመጡ ጠርቶናል። እግዚአብሔር ሁላችንን፣ ዝም ብሎ እንዳልኳችሁ በብጃማ ቤተ መንግስት ግብዣ ላይ አይገባ። መናኛ ልብስ ለብሰን የምንኖር በጣም ብዙ ሰዎች አለን። ልብሳችን ያደፈብን ብዙ ሰዎች አለን። መጎናፀፊያችን ሰውነታችን ያደፈብን ለሰውነታችን እድፍ ማንጨነቅ መቆሸሻችንም ያስጨንቀን ጥሪ ያለበት ህዝብ ግድ የለች ሆና። አንዲት ግድ የለሽ ባል የነበራት ወዳጅ ነበረች እና ሰርግ ተጠርተው፣ ጥድፍ ጥድፍ ብላ ከስራ ቦታ ስትመጣ ባለቤቷ ሚቅብ ነው ጫት የሚቅም ሰው ነውና፣ ልብስ ለብሶ ተዘጋጅቶ ጥንቅቅ በለ መጠበቅ ሲገባት ሽርጣ አሸርጦ ፍላገን ነው እግሮቹን ዘርግቶ ጫት ፍራሽ ላይ ተቀምጦ ጠበቃት። እሷ ሰርግ ለመሄድ ተጠልፋ ፀጉር ቤት ሄዳ ራሷን አስተካክላ በሩጫ ነው የምትመጣ። ስትመጣ ባለቤቷ ፈጽመው ገና ነገር አለሙን አልጀመረው እና ስትበሳጭበት አስታውሳለች። ሴት ጥሪ ተጠርቶ ሰርግ ተጠርቶ አንድ ሰው ምንም እንደሌለበት ዘና ብሎ መቀመጡ በጣም ያስገርም አላ። ሕይወት ውስጥ ልክ እንደዚሁ ነው። በእግዚአብሔር መንግስት ፊት ተጠርተናሉ። ጥሪ ወድቆልናል፣ ግን እግራችን ነግተ የተቀመጥን ሰዎች መነሳት አለብን። ጫት ፍራሽ ላይ ያለን ሰዎች፣ ፖለቲካ አደባባይ ላይ ያለን ሰዎች ይሁን ነፋስ ለሚወስደው ነገር ብሶታችን ምንፈሽ ሰዎች፣ የሰማዩ ጉዳይ ዘላለማዊ ጉዳያችን አሳስቦ ለማያቅ ሰዎች ጥሪ አለብን። የጠራን ታማኝ ነው የጠራን እሱ እድል ከሰጠን በኋላ ካልተቀበልነው መቶ ሀያ ሰባት አገር አሉ እኛ ሊተኩ የሚችሉ ብዙ ህዝብ አሉት ተጠንቀቁ እግዚአብሔር ልጆች እኛም የምንንቀውን ጥሪ ሚናፍቁ አንድ መቶ ሀያ ሰባት አገራት ላይ ነፍሳት አሉት እግዚአብሔር ዛሬ የምናከብረው ምንወደው ምንሰማው ከሆነ ክብሩን ካባውን አክሊሉን እንደፋለን በቀኙ መቀመጥ በጉስ ሰርግ መታረምን እናገኛለን። ምንም ካልመሰለን ከናቅነው፣ ጥሪውን ለልብሳችን ንጽህና ለህይወታችን ቅድስና ለንስሓ ለንስሓ ለስጋ ደግሞ ለመብቃት ማሰብ ካልጀመርን፣ እኛ ያገኘነውን ጥሪ ማግኘት እየፈለጉ ያላገኙ አንድ መቶ ሀያ ሰባት አገር ውስጥ ያሉ ነፍሳት አሉትና ወደ ነሱ ዘወር ያለቀን ወዮልን። እግዚአብሔር ልጆች በጣም ቅርት ታርጎልኝ ዛሬ ወዮታ ስብከት የሰበኩት። ወዮልን! ግድ የለሽ በእግዚአብሔር ጥሪ ላይ ግድ የለሽ የሆኑ ሰዎች፣ እግዚአብሔር ታማኝ ነው፣ ደግ ነው፣ ጠሪ ነው፣ አክባሪ ነው። ጥሪውን አክብረን በፊቱ መሆን ሲገባን ጥሪውን ንቀን ቸል ብለን ቸል ብለን የተውነው ሰዎች እንደ አስጤን ወዮልን! እያችሁ እግዚአብሔር ብቻውን አይደለም ሲጠራን ሲያዘን፣ በመላእክቱ ፊት ነው የሚያዘን፣ በቅዱሳኑ ፊት ነው የሚያዘን፣ በከበሩ በአለቆችና በስልጣናት ፊት ነው የሚያዘን። በነዚህ ሁሉ ፊት ያላከበርነውን ጥሪ ደግመን ላናገኘው እንችላለን። በመኳንንቱ ፊት በመሳፍንቱ ፊት በአለቆች ፊት ነው አስጢን አልመጣም የሚያለችው በአደባባይ ነው አልመጣም ያለችው። እግዚአብሔር እኮ በየቀኑ ይናገረን አይደለም? እግዚአብሔር ልጆች በአደባባይ አይደለም ይናገረን? ገበናችንን የነገር ለምን ይመስላችኋል? የልባችንን ምንሰማ ለምን ይመስላችኋል? ቶሎ እንድንሳ እንድንገባ፣ እንድንስተካከል ስጋው ደግሞ እንድንቀበል፣ እንድንታረቅ፣ ይቀር እንድንል እንድንፈታ፣ አይደለም እንዴ? አሜን ማለት ያስፈልጋል። የጠራ አክባሪ ነው ይባላል። ለሀገራችን ሰዎች እንዲህ ይላሉ፣ ጠሪ አክባሪ። ተመልሰን እሱን እንድ ማናገኝበት ጊዜ እንደሚመጣ ታውቃላችሁ። የእግዚአብሔርን ቃል የምንጠማበት ጊዜ እንደሚመጣ ታውቃላችሁ። አስጢልን አይታችሁ ተማሩ። አይተን እንማር፣ አስጢልን አይተን እንማር። ለሚጠራን ጥሪ እምቢንድን እንዳንል እልከኛ ለብ እንዳይኖረ እንጠንቀቅ ንጠንቀቅ ንጠንቀቅ። እግዚአብሔር ውጡ ሲል ኑ ሲል ያውቃል፣ አዋቂ የሚሻለውን ያውቃል። ከተቀመጠንበት የሳር ፍራሽ ወይም ደግሞ የሻ ቤት፣ ጭፈራ ቤት፣ ዘፈን ቤት፣ ዝም ብሎ አለማ ምግብ መጠጥ ብቻ ቤት መቀመጥ፣ ቡና መጠጣት ብቻ፣ ሕይወት አልባ ኑሮ ብቻ፣ እሱ ኑሮ ስለማይሻል ይጠራል። እማናቀው አለማል ገና ያላየነው ዓለም አለ። እኛ ማህፀን ውስጥ እንደተኛ ጽንስ ልጅ ነን። ስንወለድ ሌላ ዓለም ያለም አይመስለን። ይህ ዓለም ከመወለድ በኋላ የተገኘ ዓለም ነው። ግን እሱ ዓለም ያለ እንደመመስለው ጽንስ ልጅ ነን። እኛ መስተካከል ግን አለብን። ማደግ አለብን። ማሰብ አለብን። አርቀን ማየት አለብን። ጥሪያችንን በሚገባ መቀበል ይገባናል። ይህንን ትልቅ ትምህርት የምታስተምረን የአርጤክስስ ሚስት አስቴርና ድካሟ ዋጋዋ ናታ። በእሷ ፈንታ ትጉሃ ጠንካራዋ፣ አማኟ፣ መንፈሳዊቷ ሴት አስቴር ሚስት መሆን ችላለች። እኛም ያለውን ጥሪ በትዕትና በፍቅር በቅዱስና ያጌጡ በመታዘዝ ልብ የሆኑ በትዕትና መንፈስ የሆኑ ብዙ ሰዎች ሊወስዱ ስለሚችሉ ለጠራለት ጥሪ ነቃ ብለን መልስ መስጠት ይገባናል። የሰማኑን በልቦናችን ይጻፍልን። እግዚአብሔር ቸርነት ናታችን የመቤታችን በረከት የመላት ጥበቃ አብሮን ይሆን። ትምህርቱን ኮሜንት ሳታረጉ ላይክ ሳታረጉ አትውጡ። ይህን በማድረጋችሁ በጣም ብዙ ድጋፍ የሰጣችሁ እያየሁት ነው። ብዙ ሰው እያየው ነው። እግዚአብሔር ይባርካችሁ፣ ትን ያበራላችሁ። ቀሲስ አሸናፊ ማርያም ነው። ሰላም